ቄት የሚባሉ የፍጻሜ ጨዋታዎች ቢቀሩም የበላይነቱን አስቀጥሏል። ሊቨርፑል በዘንድሮው የውድድር ዘመን የእንግሊዝ ፕሪምየር ሊግ ዋንጫውን ለሀያኛ ጊዜ ከፍ ያደርጋል ተብሎም ይጠበቃል። የመርሴሳይዱ ክለብ ሊቨርፑል በግረር ጥዋ አሰልጣኝ አርኔስሎት የበላይ መሆን ችለዋል። የላሊጋው የዋንጫ ፉክክር አበቃ እንዴ? አላበቃም። እርግጥ ነው ከሪሞውን ታዳ ወደ ናዳ ማለትም፣ በኤሮፓያን ቻምፒዮንስ ሊጉ ሪያል ማድሪድ ውጤት የመቀልበስ ዕድል ቢያበቃም የላሊጋው ፉክክር ግን አላበቃም፣ ኮፓ ዲላሪም ይቀጥላል። ይህ የውድድር ዘመን ምናልባት አንቸሎቲን የሚያሸኝ ከሆነ ሻቢ አሎንሶን ወደ ቀድሞ ክለቡ ይመልስ ሲሆን ከደረጃ ከፍ ማለት እንዳለ ሁሉ ዝቅ አሊያም መውረድ አለ። ከከፍተኛው የእንግሊዝ ዲቪዚዮን ወደ ፕሪምየር ሊጉ ሊድስ ዩናይትድ እና በርንሌይ 94 ነጥብ በመሰብሰብ በቀጥታ ወደ ፕሪምየር ሊጉ አድገዋል። ከፕሌይ ኦፍ ጨዋታ በኋላ ሼፊልድ ዩናይትድ ሶስተኛ ክለብ በመሆን ይቀላቀል ይሆን? ለቀጣይ ውድድር ዘመን ወደ ታች ከከፍተኛው ዲቪዚዮን ሳውዝሃምፕተን፣ ሌስተር ሲቲ መውረዳቸውን አረጋግጠዋል። ለኢፕስዊች ታውንም መውረዱ የማይቀር ሆኗል።